ሰላም ቤተሰቦች እንዴት አላችሁ? ዛሬ መሰረታዊ የሒሳብ ስግቶች ከሚባሉት ማካፈልን እና እናያለ ማለት ነው። ጥያቄው ይሄ ነው። ስንትላል ሀያ አንድ ሲካፈል ለአንድ። ስለዚህ ይህን ሀያ አንድ ሲካፈል ለአንድ ደግሞ ብለን መጻፍ እንችላለን። በማካፈል ሳይን በሀያ አንድ ሲካፈል ለአንድ ብለን እዚ ጋር ውጤቱን በመጻፍ መልሱን በቀላሉ መስራት እንችላለን ማለት ነው። ስለዚህ እኛ አሁን የምንሰራው በዚህኛው መንገድ ነው። አሁን ወደዛ መንገድ እቀይራለሁ እንደዚህ ይሆናል ማለት ነው ስንጽፈው 21 ይሄ የሚካፈለው ቁጥር ነው። ይሄ 21 የሚ የሚካፈለው ቁጥር ነው ች አንድ ደግሞ አካፋይ ነች። አካፋይ ስለዚህ 21ን ለአንድ እናካፍላለን። እዚህ ጋር ደግሞ ምን እንጽፋለን ማለት ነው? ድርሻ እንጽፋለን። ድርሻ ወይም ውጤት መጨረሻ ላይ መልስ የሚሆንን አካፍለን አካፍለን እዚህ ጋር ምን ጽፈው ነው መልስ የሚሆንን ማለት ነው። ስለዚህ አሁን መልሳችንን እዚህ ጋር እናስቀምጣለን። ይህን ቁጥር እንሰራለን ማለት ነው። እሺ አሁን ሀያን ሲካፈል ለአንድ ስንሰራ መጀመሪያ ሁለትና ምንሰራት ሁለት ለአንድ እናካፍላታለን። ሁለት ለአንድ እዚህ ጋር ስናካፍል ሁለት ለአንድ የሚችል ከሆነ እናካፍላለን። የማይችል ከሆነ ግን ቀጣዩን ቁጥር እንጨምራታለን። አሁን ሁለት ሲካፈል ለአንድ ይችላል አይደለ? ሁለት ሲካፈል ለአንድ ይችላል። ስንት ጊዜ እንስጠው? ሁለት ጊዜ እንስጠው። እዚህ ጋር ሁለት ጊዜ እንስጠው። ስለዚህ ስንት እንስጠው? ሁለት ጊዜ ሰጠን። ከዛ ምንድነው የምናደርገው? ሁለት ጊዜ ከሰጠን በኋላ ይሄን ቁጥር በዚህ እናባዛዋለን። እዚህ ጋር መልስ አይደለም የምንጽፈው፣ ይሄኛው መልሳችን ነው። ስለዚህ መልስ የጻፍነውን ባካፈልነው ቁጥር እናባዛና የአባዝተን የመጣናትን ቁጥር እዚህ ጋር እንጽፈታል። ቀሪውን ለማወቅ ማለት ነው። ስለዚህ ሁለት ሲባዛ በአንድ ስንት ነው? ሁለት ይሆናል ማለት ነው። ሁለት ሁለትን እንጽፋለን። ከዛ ሁለትን ከጻፍነ በኋላ ይሄች ሁለት ከየት ነው የመጣችው? ይሄ ሁለት ቁጥር ሲባዛ በአንድ እንደዚ አድርገን እናገኘናት። ከዛ ሁለት ቁጥር መጣለን። አሁን ሁለቶችን እንቀንሳለን። ማንና ማንን ያካፈልናት ቁጥርና ተባስታ ደግሞ የመጣችልን ቁጥር እንቀንሳታለን። ሁለት ሲቀነሱ ሁለት ስንት ነው? አንድ አይደለ? ሁለት ሲቀነሱ ሁለት ዜሮ ነው። ዜሮ። ከዛ በኋላ ይህችን ቁጥር አላካፈልነትም ነበረ። አሁን እናወርዳታለን። አሁን ለማካፈል ማለት ነው። ስለዚህ እዚህ ጋር እንጽፋታለን። አሁን አንድን ለአንድ እናካፍላለን። አሁን የቀረን ቁጥር የለም። አሁን የቀረን ቁጥር ይቺ ነች። ይቺ ቁጥር አንድ ነች። አንድ ለማንን እናካፍላለን? ለአንድ እናካፍላለን። ስንት ጊዜ ይደርሳላል? አንድ ጊዜ ይደርሳላል። ከዛ አሁንም ቀሪውን ለማወቅ ይሄን ቁጥር በዚህ እናባዘዋለን ማለት ነው በዚህ ቁጥር ስለዚህ ስንት ይሆናል? አንድ ሲባዛ በአንድ አንድ ከዛ ሁለቱን እንቀንሳለን። ይው ሁሊያ ብዚህ ጋር አባስተን ይመጣለን ካካፈልነው ቁጥር ጋር እንቀንሳለን ሁለቱ ሲቀነስ ስንት ይሆናል? ዜሮ ይሆናል ማለት ነው። መልሳችን ስንት ነው? ሀያ አንድ በሚለውን ይዛለን። እሺ ማንንም ሰላሳ አራት ሲካፈል ለሁለት የሚለውን እንሰራለን። 34 ሲካፈል ለሁለት፣ ሶስት ሲካፈል ለሁለት ይችላል አይደለ? ሶስት ሲካፈል ለስንት ጊዜ አንድ፣ አንድ ጊዜ ይደርሳቸዋል። ሁለት ሁለት ጊዜ ብናደርስ ያው ሁለት አይችልም ማለት ነው። ስለዚህ ሶስት ሲካፈል ለሁለት፣ አንድ አንድ ጊዜ ይደርሳል አንድ ጊዜ ድረስ ና። ከዛ ቀሪውን ለማወቅ ምን እናደርጋለን? ይሄን ቁጥር ባካፈል ነው ቁጥር እናባዛለን። ማባዛት። ስለዚህ አንድ ሲባዛ በሁለት ስንት ይሆናል? ሁለት። አሁን ቀሪውን ለማወቅ ያው እንዳልኳችሁ ካባዛን በኋላ እንቀንሳለን። ማናምን ሶስት ና ሁለትን እንቀንሳለን። ሶስት ሲቀነሱ ሁለት ስንት ነው? አንድ። አንድ ቁጥር ከዛ አንድ ቁጥር ለሁለት ማካፈል ይቻላል አይቻልም። አንድ ለሁለት ማካፈል አይቻልም፣ ምክንያቱም ሌላ ቁጥር ስላለ እሷን ቁጥር እንጨምራታለን። ስለዚህ አንድ የነበረቻን አራትን ወደ ታች ስናመጣት አስራ አራት ይሆንላ ማለት ነው። ይኸው አሁን አስራ አራት ሆናለኝ። አሁን አስራ አራት ለሰባት ለስንት አካፍላለሁ? ለሁለት አካፍላለሁ። አስራ አስራ አራት ሲካፈል ለሁለት ስንት ጊዜ ንስተው? ሰባት ጊዜ መስጠት ይችላል። አስራ ሰባት ሲካፈል ለሁለት ሰባት ጊዜ ከዛ ይሄ ሰባት ሲመጣ ቀሪውን አሁንም ለማወቅ በሁለት አባዛለሁ። ይህ ሁለት ምንድነው ያካፈልኩበት ማለት ነው። ሰባ ሲባዛ በሁለት ስንት ነው? አስራ አራት አስራ አራት። በቃ አሁን ሁለቱን ቀንሳለሁ። ዜሮ ከመጣልኝ እዚህ ጋር የሚመጣው ቁጥር ዜሮ ከሆነ ይሄ ቁጥር ምንድነው መልሴ ትክክለኛ ነው ማለት ነው። አሁንም ሌላ ቀሪ ካለ ያው ቀሪ ነው ቁጥር ካለ ያን ቁጥር አብሮ ያካፍላለሁ የሚችል ከሆነ ካልሆነ ግን ድርሻ የስንት ነው አስራ ሰባት ቀሪ እዚህ ጋር ይመጣልኝ ቁጥር ነው ብዬ እናገራለሁ ማለት ነው። ግን አሁን ሁለቱ ሲቀነስ አጋጣሚ ዜሮ ስለሆነ 34 ሲካፈል ለስንት ነው ማለት ነው አስራ ሰባት ነው ማለት ነው። ይሄኛው ትክክለኛ መልስ ነው። አሁን ዜሮ ነው እናልፋለን። እሺ ሰማንያ አራት ሲካፈል ለአራት ሁሌም የምንጀምረው ምንድን ነው? ከትንሹ የመጀመሪያውን ቁጥር አሁን የመጀመሪያው ቁጥር እዚህ ጋር ማነች? ስምንት ነች አይደለ ስምንት ለአራት ይካፈላል አይካፈልም? የሚካፈል ከሆነ ብቻዋን እናካፍላለን፣ የማይካፈል ከሆነ ግን ቀጣዩን ቁጥርም አብረን ሁለቱን እናካፍላለን ማለት ነው። እንደ አጋጣሚ የሆነ ስምንት ሲካፈል አራት ስለሚችል ሁለት ጊዜ ይሆናል ማለት ነው። ሁለት ጊዜ እንሰጣለን። ሁለት ዚጋ መልስ፣ ጻፉኝና ይቺን ሁለት በማንም አባዛትም በአካፋዊ ቁጥር አባዛት አለሁ በአራት አባዛ አለሁ። ሁለት ሲባዛ በአራት ስምንት፣ ከዛ ሁለቱን መቀነስ፣ ስምንት ሲቀነስ ስምንት ዜሮ ያላካፈልኩት ቁጥር ማና ለዚህ ጋር አራት አለኝ። ስለዚህ አራትን እዚህ ጋር ጽፋለሁ ማለት ነው። ስለዚህ አራትን እዚህ ጋር ጻፍኩ። አሁን አራት ቀረኝ ማለት ነው። አሁንም አራትን አካፍላለሁ እዚህ ጋር አራትን ለማንም አካፍለው ለአራት አራት ሲካፈል አራትን ትጊዜ ስጠል አንድ ጊዜ ደሆናል ማለት ነው። ከዛ ይህን እዚህ ጋር ከጻፍኩኝ ደግሞ ባካፈልኩት ቁጥር አባዛት አለሁ። ይህንን እየደጋገምን እየደጋገምን ለምንሄደው አንድ ሲባዛ በአራት አራት። አሁን ሁለቱን እንቀንሳለሁ። አሁን ሁለቱን ሲቀነስ እዚ ጋር አራት ሲቀነስ አራት መልሱ ማለት ነው ዜሮ ነው የሚሆነ እዚ ጋ ዜሮ። ሌላ ያልተከፈለ ቁጥር የለኝም። አራት ነበረች አውርጃ ከፍ እያለሁ ሌላ ቁጥር ሲልልኝ እዚ ጋር ዜሮ መጣልኝ ማለት ይሄ ቁጥር ትክክለኛ መልስ ነው ማለት ነው። በጣም ጥሩ። አሁን ወደ ቀጣይ ሚሄዳለን። አምሳ አምስት ሲካፈል ለአምስት የመጀመሪያውን አምስትን አካፍላለሁ። ይህ ይችላለ አምስት ሲካፈል ለአምስት አንድ ጊዜ ይደርሳል። ስለዚህ ሁለተኛውን በኋላ ከፍ ያለው አንድ ጊዜ ያደርሳለሁ። ከዛውንም አንድን በአምስት አባዛና መልሱን እዚህ ጋር አጽፋለሁ። አንድ ሲባዛ በአምስት አምስት መቀነስ ሲቀነስ እንዲሆናል ዜሮ ይሆናል። ዜሮ ሆነ ማለት ነው። የሁለቱ ሲቀነስ ዜሮ ሆነ። ቀጣይ ደግሞ ያላካፈልኳት ቁጥር አንድ ቁጥር አለች፣ አምስት ቁጥር እሷን ከዚህ ጋር አጽፋታለሁ አምስትን። ስለዚህ አምስትን ጻፍኩኝ፣ አምስት ይህን ቁጥር እዚህ ጋር የቀረኝን ቁጥር ለአምስት አካፍሏል። ለዚህኛው ቁጥር ሚመጣል ይደርሳል። ያሰብኩትን እዚህ ጋ ጽፍና አባዛለሁ ማለት ነው። አሁን አምስት ሲካፈል ለአምስት ይሆናል ማለት ነው። አንድ ጊዜ ይደርሳል አንድ ጊዜ። ከዛ አሁንም ደግሞ አንድ ሲባዛ በዚህኛው አምስት መልሴን እዚህ ጋ ጽፋለሁ። ከዛ እንደዚህ አድርግና ሁለቱን እቀንሳለሁ ዜሮ ከመጣልን ይጨርሳሉ። እሺ አንድ ሲባዛ በአምስት አምስት። ሁለቱ ሲቀነስ አምስት ሲቀነስ አምስት ሁለቱ ሲቀነስ ዜሮ ይሆናል። ይሄ ዜሮ ሆነ ማለት ይሄ አስራ አንድ ትክክለኛ መልስ ነው ማለት ነው። በጣም ጥሩ። ይህን ቁጥር እናካፍላለን። 76 ሲካፈል ለአራት፣ 76 ሲካፈል ለአራት መጀመሪያ ማካፈል አለብኝ። እችን ቁጥር አንዷን ብቻ ያታለሁ። አንዷን ለአራት አካፍላትና የሚደርስልኝ ከሆነ መልስ አስቀምጣለሁ። የማይደርስ ከሆነ ግን ስድስት እንጨምረታለሁ። ሀሳቡ እንደዛ ነው። ስለዚህ አሁን ግን ሰባት ሲከፈል አራት ስለሚደርስ ስንት ጊዜ ይደርሳል? ሰባት ሲከፈል አራት አንድ ጊዜ ይደርሳል። አንድ ጊዜ ከዛ ቀሪውን ለማወቅ አንድ ሲባዛ አራት አደርጋለሁ ስንት ይሆናል? እዚህ ጋር አራት ይሆናል። ከዛ ሁለቱን ሲቀንሰው ቀሪውን አገኛለሁ ማለት ነው። እሺ ሰባ አንድ ሲባዛ አራት አራት፣ ሁለቱን ሲቀንስ ሰባት ሲቀነስ አራት ስንት ነው? ሶስት። አሁን ሶስት ደግሞ እዚህ ጋር ስታዩት ሶስት ለአራት ማካፈል እችላለሁ? አልችልም፣ ምክንያቱም ሶስት ያን ሰልካረት አደለ። ስለዚህ ያነሳን ቁጥር ደግሞ ሶስትን ብር ለአራት ሰው ከማካፈል እና አራትን ብር ለሶስት ሰው ከማካፈል የትኛው ነው የሚቻለው? ትልቁን ቁጥር ትልቅ ብር ያለው ለትንሽ ሰው ቁጥር ማካፈል ይቻላል። ስለዚህ እንደዛ ስለሆነ ሶስትን ለአራት ማካፈል ስለማልችል ያልተካፈለ ቁጥርን እጨምራለሁ ማለት ነው። ስድስትን እዚህ አምጥቼ እጨምራታለሁ። ስለዚህ ስድስት አሁን ሰላሳ ስድስት ሆነ። ሶስት የነበረው ሰላሳ ስድስት ሆነ። ይህችን ቁጥር ስለወሰድኳት እዚህ ጋር ማለት ነው። ሰላሳ ስድስትን ለስንት አካፍላለሁ ማለት ነው። ለአራት አካፍላለሁ ለአራት። ስለዚህ ስንት ጊዜ ይሆናል ማለት ነው? ዘጠኝ ጊዜ ብሰጠው ዘጠኝ ሲባዛ አራት ስንት ነው? ዘጠኝ ሲባዛ አራት ራሱ ስንት ነው? ሰላሳ ስድስት ይሆናል ማለት ነው። አሁን ሰላሳ ስድስት ሲቀነስ ሰላሳ ስድስት ዜሮ ነው የሚሆነው እዚህ ጋር ዜሮ መጣልኝ። ማለት ይህ መልስ ትክክለኛ ነው ማለት ነው ማለት ነው። ዜሮ አሁንም ወደ ቀጣይ እንሄዳለን። 63 ሲካፈል ለሰባት 7 ልብ በሉ። 63 ሲካፈል ለሰባት አሁን ይሄ ስድስትን ለስንት ነው የምናካፍለው? መጀመሪያ ለሰባት። አሁን ይሄን ማካፈል አንችልም፣ ስድስትን ለሰባት። ስለዚህ የምናደርጋለው ማለት ነው ስድስትን ለሰባት ብቻዋን ስለማካፍለው ሁለቱን አንድ ላይ ነው የማካፍለው። እንዲህ አይነት ቁጥር ሊገዘን ይችላል። ሁለቱን 63ን ለ7 እንደዚህ በሚሆንበት ጊዜ በምድን ነው የማባዛት የመኖችን የጊዜ ቤቶችን ማወቅ አለብን ማለት ነው። አሁን እነሱን ላሳያችሁ እነሱን ላሳያችሁ፣ የማባዛት ጊዜ ቤቶች የሚባሉ አሁን ለምሳሌ ለስንት ነው የአባዛ ንትን ስልሳ ሶስትን ለሰባት አይደለ። አሁን ለምሳሌ ሰባት ቤት እንሄዳለን ሰባት ቤት እንሄዳለን። ከዛ እዚህ ጋር እነዚህ መጡ ቁጥሮች አሉ ሰባትን ከእንደዚህ ላቅርብላችሁና ሰባት ሲባዛ በስድስት አርባ ሁለት ሰባት ሲባዛ በሰባት አርባ ዘጠኝ ሰባት ሲባዛ በስምንት ሀምሳ ስድስት ሰባት ሲባዛ በዘጠኝ ስልሳ ሶስት አያቸውን አኛ የጠየቅ ነው ማን ነው ስልሳ ሶስትን ለሰባት ነው የአካፈሉት የተባለው ነው ማለት ነው። ስለዚህ መልሳችን ማለት ነው ዘጠኝ ነው። ምክንያቱም ሰባት በዘጠኝ ሲባዛ ነው ስልሳ ሶስት የሚሆነው በዚህ መንገድ መጠቀም ትችላላችሁ በቀላሉ በቀላል በዚህ መንገድ መጠቀም ትችላላችሁ ሌላቸው ፈልጌ ነው ስለዚህ ዘጠኝ እንሰጣለሁ በቃ ቀጥታ ዘጠኝ ሲባዛ በሰባ ስንት ነው ስልሳ ሶስት አሁን ሁለቱን ሳቀናንሰው ቀሬ ስንት ይሆናል ዜሮ ነው የሚሆነው ዜሮ ሆነ ማለት ይሄ ቁጥር ይሄ መልስ ትክክል ነው ማለት ነው ስለዚህ ዜሮ ብዬ ስቀንስ መልሱ ሳስቀምጥ ያው ትክክለኛ መልሱ ዘጠኝ ነው ማለት ነው ስልሳ አራት ሲባዛ በአራት አሁን ይህችን ደግሞ ምንድን ነው የምናደርጋት ስድስትን ለአራት እናካፍላለን መጀመሪያ ይችላል ስንት ጊዜ አንድ ጊዜ ይችላል። አንድ ሲባዛ በአራት ስንት ነው? አራት። ከዛ ስድስት ሲቀነስ አራት፣ ይህች መቀነስ ምልክቷ እንዳትረሱም። ስድስት ሲቀነስ አራት ስንት ነው? ሁለት። ከዛውን ይችን ሁለትን ለአራት ላካፍላት ብል ይችላለሁ? አይቻልም። ሁለት ቁጥር ስለምታንስ ከአራት። እና ከሁለት የትኛው ያንሳል ማለት ነው? ሁለት ቁጥር ያንሳል ማለት ነው። ሁለት ያንሳል ምልክት ነው ሁለት ቁጥር ያንሳል፣ አራት ይበልጣል ከሁለት ማለት ነው። እሺ እንደዛ ስለሆነ ምናደርጋለው ማለት ነው፣ ይቺን አራት ቁጥር ከታች ማምጥቼ አካፍላታለሁ ከሁለቱ ጋር። አራትን ሳመጣት እዚህ ጋር ስፋት ስንት ሆነልኝ ማለት ነው? ሀያ አራት ሆነልኝ። ሀያ አራትን ለአራት አካፍላለሁ። ስንት ጊዜ ይሆናል? ሀያ አራትን ለአራት ስንት ጊዜ 24 ሲካፈል ለአራት 6 ጊዜ አይሆንም፣ ስድስት ጊዜ ስድስት ጊዜ ስድስት ሲባዛ በ4 24፣ ሁለቱ ሲቀነስ እንት ይሆናል ዜሮ። 24 ሲቀነስ ሀያ አራት ዜሮ ይሆናል። 0 ሆና ማለት ይህ መልስ ትክክል ነው ማለት ነው ዜሮ። እሺ ይህን ጥያቄ እንሰራለን። አምሳ ስድስት ሲካፈል ለስምንት አምሳ ስድስት ሲካፈል ለስምንት፣ አሁን ይህንን ምን ማድረግ እንችላለን መሰላችሁ? አሁን አምስትን ለስንት ማካፈል አንችልም። ለስምንት ማካፈል አንችል፣ ምክንያቱም አምስት ያነሰ ቁጥር ስለሆነ ማለት ነው። ስለዚህ ምንድነው የምናደርገው? የቅድሙ ጊዜ ቤት ያልኳቸው ስምንት ከማን ጋር ተባስቶ ነው ሀምሳ ስድስት የሚመጣው የሚለውን ማሰብ ያስፈልጋል ማለት ነው። ስለዚህ ጊዜ ቤቱ ጋር ትሄዳላችሁ። ስምንት ጋር ትከፍቱና፣ አሁን ለምሳሌ ስምንት ከአምስት ጋር አርባ ነው። ስምንት ከስድስት ጋር አርባ ስምንት ነው። ስምንት ከሰባት ጋር ሀምሳ ስድስት ነው። ስለዚህ ስምንት ከሰባት ጋር ተባዝቶ ነው ሀምሳ ስድስት የሚመጣው ማለት ነው። አሁን እኛ የሚትጠየቅ ማን ነው ማለት ነው። ሀምሳ ስድስት ሲካፈል ለስምንት አደለም፣ መልሳችን ማን ይሆናል? ሰባት ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር ሰባት ነው የምንጽፋለን። መልስ ሰባት ሲባዛ በስምንት ሀምሳ ስድስት፣ ሀምሳ ስድስት ሲቀነስ ሀምሳ ስድስት ስንት ይሆናል? ዜሮ ይሄ ዜሮ ሆነ ማለት ይሄኛው መልስ ነው። ትክክለኛው መልስ ነው። ትክክለኛው መልስ ነው ማለት። እሺ ቀጣይ ጥያቄ እንሄዳለን። አርባ ስምንት ሲካፈል ለሁለት። አሁን ይሄ ቁጥር አራትን ለሁለት ማካፈል እንችላለን። አራት ሲካፈል ለሁለት ስንት ነው? ሁለት ከዛ ይሄ ሁለት ሲባዛ በሁለት እዚህ ጋ እንጽፋለን። ሁለት ሲባዛ በሁለት ስንት ነው? አራት አራት ሲቀነስ አራት ዜሮ። አሁን ደሞ ማንን የምናካፍለው ስምንት እናካፍላለን። ግን ስምንት የምናካፍላት ስምንትን እዚህ ጋር ጽፈን ነው። እዚህ ጋር ጽፈን እንደሆነ መሆን የለበትም ምክንያቱም፣ ይህንን ሲስተም በትንሽ ቁጥር ከተለማመዳችሁ በኋላ ቁጥሩ እያደገ ሲሄድ ለምሳሌ እዚህ ጋር ያለው ቁጥር አምስት ዲጂት ሆኖ በሶስት ዲጂት ማካፈል ምናምን ሲኖርባችሁ ትክክለኛውን ነገር እየጻፋችሁ ማለማመድ ይኖርባቸዋል ማለት ነው። ለዛ ከዛ አንጻር ነው ስለዚህ ስምንትን እዚህ ጽፋት አለው ስምንት ሲካፈል ለሁለ ነው እቺ ስምንት ሲካፈል ለሁለት አራት ጊዜ ደርሳል። ማለት አራትም እዚህ ከጽፍ አከዛ አራት መባዛት ለሁሉም ማካፈል ሲሆን ከዛ ስምንት ሲባዛ አባራት ማለት ነው ከታች አሁን ሁለት ሲቀነስ ዜሮ የሚመጣ ከሆነ ምን ማለት ነው? ይሄ ቁጥር መልስ የጻፍኩት መልስ ነው የጻፍኩት ትክክል ነው። ስምንት ሲቀነስ ስምንት ዜሮ። ዘጠና አንድ ሲካፈል ለሰባት ዘጠና አንድ ሲካፈል ለሰባት፣ ይህን እናካፍላለን። ዘጠኝን መጀመሪያ ዘጠኝን ለማካፍለን ዘጠኝ ለስንት አካፍላለሁ? ለሰባት ስንት ጊዜ? አንድ ጊዜ ይደርሳል። ከዛ አንድ ሲባዛ በሰባት ሰባት። ዘጠኝ ሲቀነስ ሰባት ስንት ነው? ሁለት ሁለት ሲካፈል ለሰባት ስለማይችል ያላካፈልኳት ቁጥር አንድ ስላለች እቺን ቁጥር ስላለች እችን ቁጥር እዚህ ጋር አመጣታለሁ። ስለዚህ አንድ ሲሆን ሀያ አንድ ይሆናል። ሀያ አንድ ሲካፈል ለሰባት ስንት ይሆናል? ሀያ አንድ ሲካፈል ለሰባት ሀያ አንድ ሲካፈል ለሰባት ስንት ጊዜ? ሶስት ጊዜ አይደለ? ሶስት ጊዜ ጊዜ ሶስት ጊዜ ሰባት ሀያ አንድ ሀያ አንድ ሲቀነስ አንድ ዜሮ የሚሆን ከሆነ ይህ ቁጥር ትክክል ነው ማለት ነው። ስለዚህ ዜሮ ስለው ትክክል ሆነ ማለት ነው። ይህንን ይመስላል። ተማሪዎች ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ከታች ባለው ስልክ ቁጥር ብትደውሉልኝ አማርኛ፣ ሒሳብ፣ እንግሊዝኛ መሰረታዊ የሆኑ ትምህርቶችን ከኔ ጋር መማር ትችላላችሁ። ቴንክዩ።